ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምናላችሁ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እንግዲህ በዛሬው የጀግኖች አምባ ፕሮግራማችን ከጎንደር ሰማይ ስር የአማራ ፋኖ ጎንደር ጠቅላይ ግዛት እዝ 26ኛ ኮር ከፍተኛ አመራርና የአንበሳው ጋይንት ክፍለ ጦር ዋና አዛዥ አርበኛ መላኩ ዋለልኝ በቀጥታ ስልክ መስመራችን ተገኝቶ ከሰሞኑ እንግዲህ በርካታ ያልተቋረጠ ውጊያ እያደረጉ ይገኛሉና፣ በዛሬው እለትም እንግዲህ በተለይ ድንቅ ኦፕሬሽን ተፈጽሟል ማለት ነው። የት ቦታ ነው፣ አጠቃላይ የድሉ ሁኔታ ስፋት እና መጠኑ ምን ይመስላል የሚለውን በቀጥታ ከአርበኛው አንደበት እያደመጠን ቆይታ እናደርጋለን። አርበኛ መላኩ የአንበሳው ጋይንት ክፍለ ጦር አዛዥ፣ እንደምን አለ? አጠቃላይ ያለው ነገር ምንድን ነው የሚለውን ለአድማጭ ተመልካቾቻችን ብትገልጽልኝ እሺ ወንድም አመሰግናለሁ። ወንድም አይ እንደኛ ቀጠና እንደ ጋይንት ቀጠና ብዙ ስራዎች እየተሰሩ ነው የሚገኘው። እየሰራንም ነው ያለ ነው። እኛ ለህዝባችን የምንችለውን ሁሉ ዋጋ እየከፈልን ነው። እንግዲህ ውድ ህይወታችንን እየሰጠን ነው። ሰሞኑን ግዳጅ እየፈጸምን ነው የምንገኘው። እስቲል እስከ አሁኗ ሰዓት ድረስ ውጊያ ላይ ነን። እኛ ስራችን እየሰራን ነው የምንገኘው። ልክ አንዳንድ አሉባልታዎች እኛን ከስራችን ወደኋላ ለመጎተት የተለያዩ ስራዎች እየተሰሩ ነው በአገዛዙ በኩል። እኛ ግን ያንን ቸል ብለን ወደኋላ በመተው ስራችን እያከናወን ነው የምንገኘው። የምንችለውን ሁሉ ለህዝባችን ዋጋ እየከፈልን ነው፣ ከምንችለውን በላይ ውድ ህይወታችን እየሰዋን ትግላችን ወደፊት ለማሻገር ምንችለው ሁሉ ነገር እያደረግን ነው። ምክንያት እኛ መጀመሪያም ወደ እዚህ ትግል ስንቀላቀል ለህዝባችን ዋጋ ለመክፈል አምነንበት አስበን ነው እየወጣ ነው። አሁን እስካሁኑ አሳ ድረስ ትግላችን እያከናወነ ነው የምገኘው የሚል ነገር ያለኝ ወንድሜ። አመሰግናለሁ። አጠቃላይ የዛሬ ውጊያ ከሰሞኑም እንግዲህ ከጨጮሆ እስከ ክምር ድንጋይ ባለው መስመር ከፍተኛ የሆነ ኦፕሬሽን ስትፈጽሙ ሰንበታችሁ ይታወቃል። እኛም እንግዲህ በጣና ቴሌቪዥን በኩል ሰፊ የሆነ የሚዲያ ሽፋን በመስጠት አጠቃላይ መረጃዎቹን እየተከታተልን ለማህበረሰባችን ስናደርስ ሰንብተናል እና በዛሬ ዕለትም ኦፕሬሽን በተለይ ከመገንጠያ ጎብጎብ ሳሌ አካባቢ ከፍተኛ ውጊያ ስታደርጉ እንደነበራችሁ ለማወቅ ችለናልና ያለው መረጃ ምን ይመስላል የሚለውን ለአድማጭ ተመልካቾቻችን ብታደርስልኝ። እሺ ወንድም አመሰግናለሁ በድጋሚ ያለው ነገር ምንድን ነው? አገዛዙን እንግዲህ ጠዋት ከአስራ ሁለት ሰዓት ጀምሮ እስከ አሁን ሰዓት ድረስ ውጊያ ላይ ነን። እኛ እስከ ሰባት ስምንት ሰዓት ድረስ ውጊያ ላይ ነን። አገዛዙን ቁስለኛ ሙት በዛ በኩል እየጎተተ ነው እየሄድ እንዳለ ማህበረሰቡ ያየው ይሄ አይን በአካባቢ ያሉ ማህበረሰቦች እያዩት ነው። ከዛ ውጭ ግን ያለውን ነገር ደግሞ በክፍለ ጦራችን ቃል አቀባይ በኩል የሚደርስ ነው የሚሆነው። በዛሬው ዕለት 17 ዘጠነኛ ወር 2017 ዓመተ ምሕረት በንፋስ ሞጫ ከተማ ዙሪያ በአንበሳው ጋይንት ክፍለ ጦር በመሃል ጋይንት ብርጌድ ጎጎ በምትባል ከተማ ላይ በጠላት ኃይል በፖሊስ በምኒሻና በአድማበተና በተወሰደ ደፈጣ ውጊያ የአንበሳው ጋይንት ክፍለጦር ምክትል አዛዥ ሻለቃ ምስረታው ተፈራና በመሃል ጋይንት ብርጌድ አዛዥ በታደሰ ዘውዴ በተወሰደ ደፈታ አምስት የጠላት ኃይል እንዲሞቱ ሲሆኑ ስድስት ቆስሎ በንፋስ መጫ ሆስፒታል እንዲገቡ ሆነዋል። በኔ በኩል ግን እስካሁኑ ሰዓት ድረስ ውጊያ ላይ ውጊያ እየፈጸምን ያለ ነው ተግላችን እያካሄድን ያለ ነው በዛ በኩል ነው በኔ በኩል ያለው ነገር ይሄ ነው። ወንሜ አመሰግናለሁ። አርበኛ ከሰሞኑ እንግዲህ በተለይ አርበኛ መላኩ አለልኝ ላይ የተነጣጠረ ፕሮፓጋንዳ በሰፊው ሲሰራ ነበር በጠላት ካምፕ በኩል ማለት ነው። ነገር ግን ደግሞ አንተ ከሰሞኑም እንግዲህ ክፍለ ጦሩ አጠቃላይ የጦሩ አባላት ጭምር ባሉበት ፊት ለፊት ሆናችሁ መግለጫ መስጠታችሁ ይታወቃል። እኛ ትግል ሜዳ ላይ ነው ያለነው። በተለይ ደግሞ ብዙ ነገሮች ለእኛ አዲሳችን አይደለም፣ ብርቃችን አይደለም ሁሉን ነገር ጥለን የወጣ ነው የአማራ ህዝብ ነፃ እንዲወጣ እንጂ በቀላሉ ለስርዓቱ እጃችን አሳልፈን ልንሰጥ ወይም ደግሞ ለስርዓቱ መጠቀሚያ ልንሆን አይደለም። የአማራን ጥያቄዎች ከጫፍ እስከ ጫፍ ምንምናቸው ጥያቄዎቹ ብለን ለይተን አማራ ነፃ እንዲወጣ አስበን አቅደንበት የወጣ ነው ትግል እንጂ በስሜትም ዝም ብለን ዘለን የገባንበት አይደለም፣ የሚሉ በጣም አንኳር ነጥቦች ያሉት አይነት መግለጫ መስጠታችሁ ይታወቃልና አጠቃላይ በተለይ እናንተ ቁመና እንደ አንበሳው ጋይንት ክፍለ ጦር ከማህበረሰቡ አኳያ ያላችሁን ትስስር በማጠናከር ረገድም በተለይ ደግሞ በወታደራዊ ዲስፕሊን የተገነባ ጦር በመገንባትም እናንተ ያላችሁበት ቁመና በተለይ አንበሰው ጋይንት አሁናዊ ቁመናው እንዴት ይገለጻል የሚለውንም እንደው ባጭሩ ብታብራራልኝ። እሺ ወንድሜ አመሰግናለው። በዚህ በኩል በዚህ ረገድ ያለው ምንድን ነው፣ በእኛ በኩል እንደ አንበሳው ገይንት ክፍለ ጦር ጦራችን ጥሩ ቁመና ላይ ነው ያለው። ግዳጅ መፈጸም የሚችል ጦር ነው ያለን። በፈለግነው ሰዓት የፈለግነውን አይነት ግዳጅ መፈጸም የሚችል ጠላትን ድል መንሳት የሚችል ጠላትን በቃ እርምጃ ጠላት ላይ ኃይለኛ ጥቃት መፈጸም የሚችል ጦር ነው ያለን። በእኛ በኩል በጠላት ፕሮፓጋንዳ በተለያየ መንገድ ብዙ ነገሮች፣ ስም የማጥፋት ዘመቻዎች ተካሂደዋል። እሱ ዘመቻ ደግሞ ለእኛ አሁንም በድጋሚ እዛው ላይ በመግለጫ በኩል እየተናገር ነው ቢሆንም እንደኛ ክፍለ ጦር እንዲህ እንዲህ አይነት ውዥንብር ለመፍጠር ለማዋከብ እንዲህ የተለያዩ ነገሮች ተሰርተዋል። እሱ ደግሞ እኛን አይገልጸንም። እኛ የወጣንበት አላማ የአማራ ህዝብ ጥያቄ ማስመለስ ነው። በነገራችን ላይ የስልጣን ጉዳይም አይደለም። ይህን በግልጽ የአማራ ህዝብ ሊያውቀው ይገባል። ስልጣን ጉዳይ ለእኛ ጉዳያችን ስልጣን አይደለም። እኛን ይቸገረን የስልጣን ጉዳይ አይደለም። እኛን ከቤታችን ያስወጣን እኛ የመኖር ያለመኖር የህልውና ትግል ነው የትግል ይህንን አስበን እንደወጣን ህዝባችን እንዲያውቅ ይገባል። እንደ የትኛውም ሰው ግባ ሲባል የሚገባ ውጣ ሲባል የሚወጣ አይነት ተቋም አይደለም። ተቋም አይደለም። እኛ የመሰረት ነው። እኛ የመሰረት ነው ተቋም ግዳጁን እያወቀ የሚፈጽም የወጣበትን ዓላማ አውቆ ተልእኮውን የሚፈጽም ወታደር ነው ያለን። ይህንም ደግሞ በየሰዓቱ በየዕለቱ እየፈጸም ነው እንገኛለን ነገም ከነገም ወዲያ ይህን ትግል አጠናክረን የምንጠቅል ነው የሚሆነው እንጂ ማንም እንደፈለገ ቁጭ ብሎ መላኩ እጅ ሊሰጥ ነው ስላለ እጅ የምሰጥ አይነት ሰው መላኩ ውጣ ሲለኝ የምወጣ አይነት ሰው መስሎ የሚታየው የማደናገሪያ ነገሮች ሁሉ ሲነሱ ቆይተዋል እሱ ደግሞ በእኛ በኩል ተቀባይነት እንደሌለው የህዝብ ልጅ እንደሆነ ህዝባችን ጠንቅቆ ያውቃል። በዚህ በኩል ስነ ልቦና ነው የሚሰበር ህዝብ የለንም። ነገር ግን አንዳንድ አሉባልተኞች የሚያወሩት በሚዲያ በኩልም እዚህም በግለሰብ የእኛን ስም ለማጥፋት ትግሉ ወደፊት ፍሬ እንዳያፈራ የተለያዩ ጉተታዎች ሰንብቷ ሲጎት ሰዎች እኛ ወጥተው ሰንብተዋል። እኛ ደግሞ ይህንን በዚህ አይነት ውዥንብር የምንናጥ ወይ ደግሞ የገነባነው ጦር በዚህ የሚፈርስ አይነት ጦር አይደለም። እኛ የገነባ ነው የገነባነው ጦር እነሱ አያረጉትም። በታሪክ ውሸታችሁን ነው ይህን እየሰራ ያለ ብልጽግና ነው ወይም አገዛዙ ነው እንጂ የእኛ አመራር ሊያደረጉ አይችልም ብሎ ሁሉም ሰው በዛ ልክ ነው ያለው ቁመና ማህበረሰባችን እንዲህ አይነት ትርክቶችን ውሸታቸውን ነው ብትተውን እያለ ነው ሲሰድባቸው የነበረ። ነገም ከንግም ወዲያ ግን ትግላችን አጠናክረን የምንቀጥል መሆኑን የአማራ ሕዝብ ሊያውቅ ይገባል። የአማራ ሕዝብ ከፋኖ ጎን መቆም አለበት። የያዝነው ትግል ሰፊ ነው። የያዝነው ትግል የስልጣን ጉዳይ አይደለም፣ ስንል በምክንያት ነው። እኛ የሆነ ልክ አልፎ አልፎ የሚነዙ ውዥንብሮች አሉ። እንደ ምሳሌ መጥቀስ ያህል እነዘመነ እነስክንድር ጉዳያችን አይደለም። ይሄ የእኛ ጉዳይ የአማራ ህዝብ አንገት ቀና ብሎ እንዲናገር ማድረግ ነው። የአማራ ህዝብ በወጣበት ቦታ እንደፈለገ ሰርቶ በልቶ መኖር እንዲችል ማድረግ ነው። የኛ የእኛ የወጣንበት ትግል አላማ እና በዚህ ልክ እንደሆነ ማህበረሰባችን እንዲያውቅ የሚል ነገር ነው ያለኝ ወንድሜ። እጅግ አድርጌ ነው የማመሰግነው፣ አርበኛ መላኩ ዋለልኝ የአንበሳው ወጋይነት ክፍለ ጦር ዋና አዛዥ። እንግዲህ በተለይ የታላቁ አርበኛ ሜጀር ጀነራል ከፍ ያለው ደሴ፣ የነ ኮሎኔል ታደሰ፣ የነ ሜጀር ጀነራል አባተ በርካታ አደራን ያለባችሁ እናንተ ጋር እንግዲህ ይህንን የሚመጥን በተለይ ቀጠናውን የሚያስከብር ስራ ሰርታችሁ በዚሁ እንደምትቀጥሉ በዚሁ አጋጣሚ ተስፋችን ለመግለጽ እወዳለሁ ማለት ነው። ለነበረን ቆይታ አጠቃላይ ላደረስከን ወቅታዊ መረጃና ማብራሪያ ክልብ አመሰግናለሁ። በጣና ቴሌቪዥን ስም ክብር ይስጥልኝ። እሺ፣ ሆንም እሺ፣ እኔም አመሰግናለሁ። እሺ።